ሰላም ጤነስጥልን ጸለን የተከበራችሁ ተመልካቾቻችን፣ እንደም ሰምታችኋል ዜና መከላከያን ይዘን ቀርበናል። በያላችሁበት ሆናችሁ የምትከታተሉን የአክብሮት ግብዣ መሃል ፒያሳ ከምናስገነባው መንደር ውስጥ በልዩ የማስታወቂያ ቅናሽ ዋጋ በካሬ ከዘጠና ሺህ ብር ጀምሮ የግልዎን ቤት ይምረጡ። ባለ አንድ መኝታ አራት ነጥብ አራት ሚሊዮን ብር፣ ባለ ሁለት መኝታ ስምንት ነጥብ አምስት ሚሊዮን ብር ባለ 3 መኝታ 11 ሚሊዮን ብር ሆኖ የቤተሰብ ዋጋ ለሚጠቀሙ ደግሞ በካሬ ከ63000 ብር ጀምሮ እነሆ እያለን። የእነዚህን የማስታወቂያ ዋጋዎች ተጠቃሚ የሚሆኑት 15 ደንበኞች ብቻ መሆናቸውን እናሳስባለን። ለበለጠ መረጃ በ0986 57 67 67 ላይ ይደውሉ። ሜሪት ፕሮፐርቲስ ለእርሶ በልዩ ጥቅም የቀረበ። ሰላም ጤና ስጥልን ስጠለን። የተከበራችሁ ተመልካቾቻችን እንደምን ሰንብታችኋል? ዜና መከላከያን ይዘን ቀርበናል። በያላችሁበት ሆናችሁን ልትከታተሉን የአክብሮት ግብዣችን ነው። አስራ አስራስምንተኛው ብሔራዊ የሰንደቅ ዓላማ ቀን ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት ለብሔራዊ አንድነታችን ለሉዓላዊነታችን ና ለኢትዮጵያ ህዳሴ በሚል መሪ ሀሳብ በሁሉም የሰራዊት ኖች ተከብሯል። በበዓል አከባበር ስነ ስርአቱም ሰራዊቱ ለመጪው ትውልድ የለማች የበለጸገች ና ነጻነቷን የጠበቀች ሀገር የማስረከብ ቃል ኪዳኑ ዳግም አድሷል። ከየክፍሉ ለደረሰን ዘገባ ዝርዝር አብዮቷል። ብሔራዊ የሰንደቅ ዓላማ ቀን በመከላከያ ጠቅላይ መምሪያ ሲከበር መንግስትና ህዝብ ያነገቡትን ሀገራዊ የጥቅም የማረጋገጥ አጀንዳ እውድ ለማድረግ ሰራዊታችን በሰንደቅ ዓላማችን ስር የገባውን ቃል ኪዳን በተግባር እያስመሰከረ እንደሚገኝ ተገልጿል። ሰንደቅ ዓላማችንና የመከላከያ ሰራዊታችን ከቃል እስከ ህይወት መስዋዕትነት የተገመደ ቁርኝትና ትስስር አላቸው። ሰራዊት ቃል ኪዳኑ እና መሀላው ከሰንደቅ ዓላማው በፊት ራስን መሰየፍ ነው። መስዋዕትነት ሲያጋጥመው ደግሞ መሸፈኛና ማጀቢያው ባንዲራው ነው። ሰንደቅ ዓላማችን ከልባችን የታተመ የአገር ፍቅር ስሜት፣ የአርበኝነት አሻራና የድል አድራግነት ምልክትና የአሸናፊነት ልዕልና ማረጋገጫ ዘላለማዊ ማህተማችን ነው። የሰሜን ምዕራብ ዕዝ የሰራዊት አባላትም 18ኛውን ብሔራዊ የሰንደቅ ዓላማ ቀንን ባከበሩበት መድረክ የኢትዮጵያን ተስፋ ለማጨለም የሚጥሩ የታሪካዊ ጠላቶቻችንን ፈረሶች ማጥፋት ከሰራዊቱ የሚጠበቅ ተግባር መሆኑ ተጠቁሟል። የደቡብ ዕዝ አባላትም ይህንን ቀን ያከበሩት ኢትዮጵያ ለማሳነስ የሚሞክሩ አካላትን በሙሉ በብቃት በመመከት ሀገራችንን በደምና በአጥንታችን ጠብቀን ለትውልድ ለማሻገር ያላቸውን ዝግጁነት በማረጋገጥ ነው። በምስራቅ ዕዞች ደግሞ የኢትዮጵያ ሉዓላዊነትና ብሔራዊ ጥቅም በብቃት በመጠበቅ ሀገራዊ የከፍታ ጉዞአችንን እናፋጥናለን ሲሉ አረጋግጠዋል። ጠቅላይ ሰፈራችን እየሰራ ነው ያለ ስራዎች አሉ። እሱን አጠናክረን በመቀጠል ከዛ ውጭ ደግሞ ተለያዩ ተልኮ ላይ በመሰማራትና በመፈጸም እነዚህ ስራዎች በመፈጸም የተሻለ ሁለት ሺህ አስራ ስምንት ትልቅ ድል ማስመዝገብ አለብን የሚል ነው። እንኳን አደረሳችሁ፣ እንኳን አደረሰን። አመሰግናለሁ። ሰሜን ምስራቅ እዞችም የታሪካችን የሉዓላዊነታችን የነጻነታችንና የአንድነታችን መገለጫ አርማ የሆነው ሰንደቅ ዓላማችን ክብሩና ሴቱ ተጠብቆ እንዲኖር የሚጠበቅባቸውን ሁሉ ለማድረግና እስከ ሕይወት መስዋዕትነት ለመክፈል ቁርጠኛና ዝግጁ መሆናቸውን ነው ያስታወቁት። ታሪካዊ ጠላቶቻችን እቺ ባንዲራ እንድትሞት እቺ አገር እንድትፈርስ ይሰራል። ግን ደግሞ እኛ ወጣቶች እኛ ኢትዮጵያውያን ለዘላለም ቢሆን ባንዴራችን አሳልፈን አንሰጠው በሞት በመቁሰል አሁንም እናስከብራል። ምስራቅ እዝና ሰሜን ምዕራብ እዝ በባህር ዳር ከተማ የሰንደቅ ዓላማ ቀንን በጋራ ሲያከብሩ እንደተገለጸው የዓላማ ግልጸኝነትና የአስተሳሰብ አንድነትን በመፍጠር ለሀገራዊ የማንሰራራ ጉዞችን ስኬታማነት አስፈላጊውን መስዋዕትነት ሁሉ ለመክፈል ቃል ኪዳናቸውን ዳግም በማደስ ነው ግዳጃችንን በላቀ ብቃት መፈጸም የሚያስችሉ አካላይ ቴክኒካዊ ስነ ልቦናዊ ዝግጁነትን የሚያጎለብቱ ስራዎችን አጠናክረን በመቀጠል ለሀገራችን የማንሰራራት ጉዞ ስኬታማነት አስፈላጊውን መስዋዕትነት ሁሉ ለመክፈል ቃል በመግባት የምናከናውነው ይሆናል። የልዩ ዘመቻዎች እዝ 18ኛውን የሰንደቅ ዓላማ ቀን ከባህር ኃይል የሰራዊት አባላትና ከአዲስ አበባ መስተዳደር ጋር በአድዋ ሙዚየም አክብረዋል። በዓሉ በመከላከያ ማርች ባንድ የታጀበ ሲሆን የእዙ አመራርና ሰራዊት አባላት እንዲሁም የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤን ጨምሮ ከተማው አመራሮች ተገኝተዋል። ሰራዊታችን የልማት እንቅፋት ተላላኪ ባንዳዎችን በመመንጠር ለሀገራዊ ብልጽግና ምቹ ሁኔታን በመፍጠሩ ረገድ ከፍተኛ ስራ እየሰራ እንደሚገኝም ተገልጿል። በሀገራችን ላይ የሚፈጸሙትን የባንዳና የባዳ እንቅስቃሴን አጥፍተን ሀገራችን ላለመችው የልማትና የእድገት ጎዳና ምቹ ሁኔታ የምንፈጥረው እኛና እዚህ ያለን ጠቅላላ የመከላከያ ስታፍ አባላት ነው። ከአንተ ቀላማችን የሉዓላዊነታችን መገለጫ መከላከያ ሰራዊት ደግሞ ለሀገሪ ባሉ አዋላነት የድሜ የሚያስጠብቅ የመጨረሻው ሀይል ነው። ስለዚህ ለእኛ ይሄ ይለት ልዩ ትርጉማል። ጀግኖች እናት አባቶቻችን ለኢትዮጵያ ሰንደቅ ዓላማ ክብር በከፈሉት መሥዋዕትነት ደምቀን የምንታይበት የኢትዮጵያ የከፍታ ልክ ስለመሆኑ የተገለጸው ደግሞ የመከላከያ ሥራዊት ስነ ልቦና ዋና ዳይሬክቶሬት የሰራዊት አባላት ብሔራዊ የሰንደቅ ዓላማ ቀንን ባከበሩበት ሥነ ሥርዓት ነው። ሀገራችን ህዝቦች እየራሳቸውን ስራ ለመስራት ቃል ገብተው ወደ ስራ እንደገቡ ሁሉ እኛም በጀምር ነው መሰረት የተሰጠንን እያንዳንዳችንን ስራ በመፈጸም ጥሩ የስኬት አመት እንደምንፈጽም ተስፋ አደርጋለሁ። ሰንደቅ ዓላማችን ውድ ህይወታችንን የምንሰጥበት የማንነታችን ኩራት መገለጫ የእኛነታችን መስታወት ነውና ብሔራዊ ጥቅማችንን ለማስጠበቅ ዝግጁነታቸውን ያረጋገጡ የሁርሶ ኮንቲንጀንት ማሰልጠኛ አባላት ናቸው። ይህ ሰንደቅ ዓላማ ከፍላንዳ ትብርነት የሚሹ የሚፈልጉ ደቀቀን

ጦር ላይ የሚገኘው የከፍተኛ ባለሌላ ማረግተኛ ማሰልጠኛ አባላትም የምንከፍለው መስዋዕትነት ለህዝባችን ለሀገራችንና ለማንነታችን መሆኑን ስለምንረዳ የሰንደቅ ዓላማ ቀንን የምናከብረው ህዝብና ሀገር የሰጡንን አደራ በብቃት ለመወጣት ዝግጁ ሆነን ነው ብለዋል። የሪፐብሊኩ ጥበቃ ኃይል አባላትም የአሸናፊነትና የድል ምልክት የሆነውን ሰንደቅ ዓላማችንን በመያዝ ለሀገር ሉዓላዊነትና ለህዝቦች ሰላም መከበር በተሟላ ዝግጁነት ቁመና ላይ እንገኛለን ብለዋል። አባቶቻችን ያቆዩልን አገር በሰንደቀ ዓላማችን ስሮንን ስናከብር እነሱ በአስቸጋሪ ጊዜ እቺ ነገር ጠብቆ ለዛሬ ትውልድ አስተላልፈዋል። የዛሬ ትውልድም የሰንደቀ ዓላማችን በመጠበቅና መከፈል የሚገባ መሰዋነት እየከፈለ ከአባቶቻችን የተቀበለውን ክብር ለሚቀጥለውን ትውልድ በዚህ መልክ እንደምናስረክብ በሙሉ ታስፋ ነው። የመከላከያ ሚኒስቴር ተጠሪ ክፍሎች በ2018 ዓ ም አንደኛ ሩብ ዓመት የስራ አፈጻጸም ላይ ውይይት አደረጉ። የውይይት መድረኩ ተቋማዊ ለውጥ ለማምጣት እንደ ክፍል በተናጠል የተከናወኑ ተግባራትን የጋራ ለማድረግ ክፍተቶችን ለመድፈን እና ጠንካራ ጎኖችን ለማጉልበት የሚጫወተው ሚና ከፍተኛ መሆኑን የመከላከያ ሚኒስትሯ ኢንጂነር አይሻ መሀመድ ተናግሯል ኢንጂነር አይሻ መሀመድ አክለውም ባለሙያዎችና አመራሮች የተጣለባቸውን ኃላፊነት በአግባቡ ለመወጣት ትኩረት ሰጥተው በመስራታቸው ለውጥ እየመጣ መሆኑን የጠቆሙት ሚኒስትሯ የዘንድሮ ሩብ ዓመት እቅድ አፈጻጸም የተሻለ ውጤት የተገኘበት መሆኑንም ተናግሯል። የተቋሙ የቅድና ሪፖርት ስርዓት እየዘመነ መምጣቱንና የዘንድሮ ሩብ አመት የእቅድ አፈጻጸም ከአምናው ተመሳሳይ የበጀት አመት ጋር ሲነጻጸር የተሻለ ውጤት መገኘቱን የተቋሙ የቅድና ሪፖርት ዝግጅት ክትትል ዳይሬክተር ኮሎኔል ፈይሳ ታደሰ ተናግሯል። ዘገባው የመከላከያ ህዝብ ግንኙነት ነው። ኢትዮጵያ በጀግኖች ልጆቿ መስዋዕትነት ብሔራዊ ጥቅሟንና ፍላጎቷን ማሳካቷ መቼም ቢሆን አይቀሬ ነው ሲሉ የሰሜን ምዕራብ አዛዥ ሌትናል ጀነራል ብርሃኑ በቀለ ገለጹ። ሰሜን ምዕራብስ የታሪካዊ ጠላቶቻችንን ሴራ እያከሸፈና የተላላኪዎቹን አከርካሪ እየሰበረ እንደሚገኝም አዛዡ ጠቁመዋል። ጽንፈኛው ቡድን በሰራዊታችን በተወሰደበት የተጠናና የተቀናጀ ዘመቻና በእኩ ድርጊቱ ከህዝቡ እንዲነጠል መደረጉን የተናገሩት ሌተናል ጀነራል ብርሃኑ በቀለ እዙ ቀሪ ስራዎቹን በፍጥነት በማጠናቀቅ የቀጠናውን ሰላም አስተማማኝ ለማድረግ እንደሚሰራም አስረድተዋል። ይህ በእንዲህ እንዳለ ሰሜን ምዕራብ እዝ የጀመረውን የግብርና ስራ በማዘመን ምርትና ምርታማነትን ለማሳደግና የበኩሉን አስተዋጽኦ ለማበረከት መዘጋጀቱንም አስታውቀዋል። በዙ የግብርና ልማት እንቅስቃሴዎች ዙሪያ የመስክ ምልከታ ያደረጉት አዛዡ ሌትናል ጀኔራል ብርሃኑ በቀለ የተጀመረውን የግብርና ልማት እቅድ ለማሳካት ውጤታማ በሚያደርጉ ተግባራት ላይ ሰጥተው መስራት እንደሚገባም አሳስበዋል። ሌትናል ጀነራል ብርሃኑ በቀለ አክሎም ከሰብል ምርት ባሻገር የዶሮ እርባታ ፕሮጀክቱን ለማስፋፋት የተጀመሩ እንቅስቃሴዎችን መከታተልና ወደ ውጤት መቀየርና የታዩ ተስፋ ሰጪ ጅምሮች ተጠናክረው ሊቀጥሉ እንደሚገባም ጠቁመዋል። የሰሜን ምዕራብ ዝ ግብርና ልማት ኃላፊ ኮሎኔል አለም ውልጫፎ በበኩላቸው የ2017 18 የምርት ዘመን አብዛኛው መሬት በሰሊጥና በበቆሎ መሸፈኑን ጠቁመው የዶሮ እርባታ በተገኘው ተስፋ ሰጪ ውጤት ሰራዊቱንና ቤተሰቡን የምርቱ ተጠቃሚ ማድረግ መቻሉን ተናግረዋል። ዘገባው የሰሜን ምዕራብ ዝ ሚዲያና ሕዝብ ግንኙነት ነው። ከአፍሪካ ህብረት የጣ የልዑካን ቡድን ከኢፌድሪ መከላከያ ሰላም ማስከበር ማዕከል እና ከባለድርሻ አካላት ጋር በጋራ በመሆን ለቀጣይ አንሶስ ሶማሊያ ሰላም ማስከበር ተልዕኮ የሚያገለግሉ ቁሳቁሶችን ጎበኘ። የተፈራ ጥላይን ዘገባ ዝርዝር በላቸው ክንዴ እንደሚከተል ያቀርበዋል። ከአፍሪካ ህብረት የተውጣጣው ልዑክ በተለያዩ ክፍሎች በመገኘት ያካሄደው ጉብኝት በሰላም ማስከበር ተልኮ ለመሰማራት የሚከናወኑ የቅድመ ስምሪት ዝግጅቶች ምን እንደሚመስሉና ከተባበሩት መንግስታት ጋር በሚፈጸሙ የጋራ መግባቢያ ስምምነቶች መሰረት ትጥቆቹ የተቀመጡ መመዘኛ መስፈርቶችን የሚያሟሉ መሆናቸውን ማረጋገጥን ያለመ ነው። ዓለም አቀፍ የሰላም ማስከበር ተልኮ ለመሰማራት የሰው ኃይልና ቁሳዊ ሀብት በማዋጣት የተሳካ ግዳጅ በመፈጸም አስተዋጽኦ እያበረከቱ ካሉ ሀገራት መካከል ኢትዮጵያ ከፍተኛ ሚና እየተጫወተች እንደምትገኝ የመከላከያ ሰላም ማስከበር ማዕከል አዛዥ ሜጀር ጀነራል አዳምነ መንግስቴ ለቡድኑ ገልጸዋል። በመንግስታቱ ድርጅት ተልኮ ወደ አንሶስ የሚሰማራው የሰው ኃይልና ሰራዊቱ የሚገለገልበት ቁሳቁስ በተቀመጠው ስታንዳርድ መሠረት ዝግጁ መሆኑንም ሜጀር ጀነራል አዳምነ መንግስቴ አረጋግጠዋል። በመንግስታቱ ድርጅት ተልኮ ወደ አንሶስ የሚሰማራው የሰው ኃይልና ሰራዊቱ የሚገለገልበት ቁሳቁስ በተቀመጠው ስታንዳርድ መሠረት ዝግጁ መሆኑንም ሜጀር ጀነራል አዳምነ መንግስቴ አረጋግጠዋል። ይህ በእንዲህ እንዳለ ልኡካን ቡድኑ ወደ ሰላም ማስከበር ግዳጅ ለሚሰማራ ሰራዊት የሚከፈል የሀገር ውስጥ የትራንስፖርት አገልግሎት፣ የቀን ውሎ አበል፣ ወራዊና የካሳ ክፍያን በሚመለከት ከባለድርሻ አካላት ጋር ውይይት አድርጓል። በውይይቱ ላይ ለሥራው ቅርበት ያላቸው የማዕከሉ አባላት በመሳተፍ ጥሩ የሆነ የጋራ አረዳድ መያዛቸውን የመከላከያ ሰላም ማስከበር ማዕከል የውል ስምምነትና ክፍያ ክትትል ቡድን መሪ ኮሎኔል መሐመድ ሻፊ ገልጸዋል። ሀገራችን ወደ ሰላም ማስከበር ተልኮ በምታሰማራው የሰው ኃይልና በመገልገያ ቁሳቁሶቿ ማግኘት ያለባትን ገቢ እንድታገኝ በውሉ መሠረት እየተተገበረ መሆኑን ኮሎኔል መሐመድ ሻፊ ገልጸው ወደፊትም ይህንኑ አጠናክረን እንቀጥላለን ብለዋል። የልኡካን ቡድኑ ዳይሬክተር ቪክቶሪያ ፖዚ ወደ ግዳጅ ለሚሰማሩ የሰራዊት አባላትና መገልገያ ቁሳቁሶች አስፈላጊውን ዶክሜንቶች በማሟላት አሰራሩን የተከተለና ወቅቱን የጠበቀ ክፍያ እንዲፈጸምም አቅጣጫም ሰጥተዋል። በመጨረሻም ለልኡካን ቡድኑ የማስታወሻ ስጦታ ተበርክቶለታል። በምስራቅ እዝ ስር የሚገኝ አንድ ኮር የምስራቅ ኢትዮጵያ ቀጠና ሰላም እንዳይታወክና አካባቢያዊ ሰላሙ በጠንካራ መሰረት ላይ እንዲቆም ለማድረግ በአስተማማኝ ቁመና ላይ እንደሚገኝ አስታወቀም። በሀገር ውስጥና በድንበር አካባቢ የሚንቀሳቀሱ ጸረ ሰላም ኃይሎችንና አሸባሪዎችን በመደምሰስ የምስራቅ ኢትዮጵያን ቀጠና ሰላምን በማጽናትና የህዝቦችን ደህንነት በማስጠበቅ ሁነኛ ተልእኮ እየፈጸመ እንደሚገኝ የኮሮ አዛዥ ብርጋዴር ጄኔራል ፈይሳ አየለ ተናግረዋል። ኮሩ በሚንቀሳቀስባቸው አካባቢዎች ተግባራዊ እየተደረጉ የሚገኙ ታላላቅ የልማት ፕሮጀክቶች ያለ እንቅፋት እንዲከናወኑ አስተማማኝ ጥበቃ እያደረገ እንደሚገኝም ተገልጿል። ብርጋዴር ጄኔራል ፈይሳ አየለ አያይዘውም ባለፉት ጊዜያቶች አልሸባብ የአገሪቱን ዳር ድንበር ለመጥፈር ተደጋጋሚ ሙከራዎች ቢያደርግም ሰራዊቱ በወሰዳቸው የማያዳግሙ እርምጃዎች ሰላም በማስፈን ግዳጅን በድል እየተወጣ ይገኛል ብለዋል። ዘገባው የሳምሶን ባህሩ ነው። በመጨረሻም በመሀንዲሷና መምሪያ ስር ለሚገኙ የ ና ንብረት አስተዳደር አመራሮችና ሙያተኞች በፋይናንስ ስርዓት ዙሪያ የግንዛቤ ማስጨበጫ ስልጠና ተሰጠ። በግዢ ዘዴ፣ በጨረታ ሂደትና በንብረት አያያዝ ጥንቃቄ ላይ ያተኮረው ይህ ስልጠና የዲጂታል ፋይናንስ ስርዓትን ሙሉ ለሙሉ ለመተግበር ተጨማሪ አቅም የፈጠረበት መሆኑም ተጠቁሟል። ስልጠናውን የወሰዱት አመራሮችና ሙያተኞችም የፋይናንስ አሰራር መርህን አጥብቀው በመተግበር የተሻለ ውጤት ለማስመዝገብ በትኩረት መንቀሳቀስ እንደሚጠበቅባቸውም በዋና መምሪያው የፋይናንስ ስራ አመራር ዳይሬክቶሬት ዳይሬክተር ኮሎኔል ሙልጌታ ንጉሴ አሳስበዋል። ዘገባው የጌታሰው ጌትነት ነው። ተመልካቾቻችን ዜና መከላከያ የተከታተላችሁትን ይመስል ነበር። ቀሪ ፕሮግራሞቻችን ይቀጥላሉ። በያላችሁበት ጥሩ ጊዜ እንላችሁ።